እሺ ምን አዲስ ነገር አለ? ያው በእርግጥ እኔ ጋ አዲስ ነገር አለ ደጎ። አዲስ አበባ እኮ ሰው ስለበዛ ይሆናል እኮ ስራ ያጣነው? ለምን ክፍለ ሀገር ሄደና እንሞክር

ይ ሽፍርና ምናምን የምትለው ስራ ይለፍ ይልቅ፣ አሪፍ መስሪያ ቤት አፈላልገን እገባለሁ። እኔ ስራ የምፈልገው ስራይን እየሰራሁ እንጂ ቁጭ ብዬ ስራ ፈትቶኝ። ደጉ እባክህ በቃ፣ እስከ ዛሬም የተቀመጥኩት ልጅ አበረ ልጅ ቋጥርሽ ላይ ምግቡ፣ አው አው፣ ቶሎ በይ እንጂ ረፍዶብኛል። እሺ አባቴ ይደርሳል እኮ ነው። እሺ አባቴ

ሳይ በጅምላ ነው ያመጣቱ። ያልተወደደ ነገር የለም ወይ? አልተወም ብዬ ነው እንጂ ቢቀርብኝ ነበር የሚሻለኝ። እውነት ነው እንዴ? ኧረ ኧረ የትዬሽ ልጅ ይሁ። ወዴት ነው የሚሄደው እንደዚህ ሽክ ብሎ? እንደ ሁሌ እኮ ቂቅ እንዳለ ነው እንደ አበባ እንደመሰለ እኮ ነው። ግን ምንድን ነው የሚሰራው? ስራውማ ስራ መፈለግ ነው። ስራ መፈለግ ማለት ስራ እንዴት ዋልክ? የኔ ጌታ፣ ደህና ነህ? ሰላም አላችሁ? ደህና ነህ ደህና ነህ? የኔ አበባ፣ ይኸውልሽ እንደው እንዴት ያለ ታታሪ ሰራተኛ መሰለሽ! ጎበዝ ጀግና ልጅ ነው። አመሰግናለሁ የኔ አበባ፣ ደግሞ አምሮባል። እሺ ሰላም አሉ የኔ ጌታ። ከአይን ያውጣ። ደህናዋል የኔ ጌታ፣ ደህናዋል። ይቅናህ። እሺ ይቅናህ፣ ይቅናህ አባቴ። የኔ እናት፣ አፈር ልብላ፣ እንደው አቋሙን አየሽ? ስራ መፈለግ ማለት ግን ምን ማለት ነው? ስራ መፈለግ ማለት ማ፣ ያው ስራ መፈለግ ማለት ነው። ሌላ ምን ሊሆን ይችላል? ሆ ሳያዩት ግን መቶ ሰራተኞች በስሩ ቀጥሮ የሚያስተዳድር ነው የሚመስለው፣ እንጂ ምኑም ስራ ፈላጊ እኮ አይመስልም። ኧረ እውነትሽን ነው። ይብላኝ እንደው ለእናቱ አፈር ልብላላት። እንደው ሞራሉ እንዳይነካብኝ ልጄ እያለች እኮ እንደው እንደ እንቁላል እንደ እንቁላል ከወደቀ ይፈርጣላል። ልክ እንደ እንቁላል እንዲህ አርጋ ይዘው እሷ ናት የምታሳዝነኝ። አይ የወላድ መካል ስራ ይሆን ብቻ ስራ ሰርቶ በሰላም ወደ ቤት የሚገባበት ምንም አይነት ስራ ፈጣሪ፣ ማን አለኝ ካላንተ። እባካ አንዱ ልጅን አይክፋብኝ። ፊትዋን ተክዞ ማየት አልችልም።

በሁራሴን አትፋትፋ እያለኝ ነው። በስመ አብ ወመንፈስ ቅዱስ! እንዴ ምን እያልክ ነው? የምን ራስ ማጥፋት ነው የመጣው? ምን የሚሉት ነው? እ ስማ እና ለ ዘን አስብልኝ አንቺንም አስጨነኩስ እኮ ማሜ። እስኪ አሁን እንደሆነ ጨነቀኝ፣ መረረኝ ሰለትሽን ብዬ አለው አንድ ቀን እንኳን ፊቴን አትቁሬ ይባቃለው አላልሽኝም ግን አለ አይደለ ዳዊት አባተን ከደጋጎቹ ጎን ያስቀምጠው እንጂ ይሄን የመሰለ ቤት እኮ ጥሉልን ሄዷል። የከፋ ነገር እንኳን ቢመጣ ጆሮ ግንዱን ፍየው፣ የምትፈልገው ነገር አረጋግልሃለሁ። እንዴት ብለ እንዳታስብ እሺ። እኔ ምንም ካንተን በልጥቤ ነገር የለም። እሺ፣ በቃ ብላ ብላ፣ ላጉርሰን። እንዴ፣ አረ ምንም እኮ ዝም ብለን ምን ይፈተፈትከው እኮ፣ የበላው ነገር የለም ግን በቃ ይቅርብኝ። መኝታ ቤት እሄዳለሁ፣ ድክም ብሎኛል። ትንሽ ብላ ማ ደክሞ የመጣሁት በቃ ልግባ። ማሚ፣ ወይ። የመቶ ብር ካርድ ላክልኝ። እሺ፣ ግን ስልኬ ካርድ የለውም። ቢሆንም ከቴሌ ይበደርልሃል። እሺ፣ ቻው ማሚ። እናንተ የመሳሰሉ ዘመዶች ከሀገር ውጭ ተቀምጠው ልጄ አንድ ችግር ቢያጋጥመው በኋላ እንዳይቆጫችሁ እኔ ምንም ይቅርታ አደረግላችሁም። ባለቤት ፓርኪንግ ነው የሚሰራው፣ እኔም ጽዳት እየሰራው ነው። እሺ እሺ ነግረዋለሁ። የምትወደውን ስራ እስከምታገኝ ድረስ የምጠራውንም ቢሆን ስራ ስራ ብለሃለች። ልበለ አይደል እኮ እንደሱ አይደል እንዲያርሽ እሺ፣ እሺ። እንደው በጣም ነው የማመሰገነው። እግዚአብሔር ይስጥልኝ። አምስት መቶ ዶላር! ወይኔ ደስ ሲል! አረ ነገ ጠዋት ሄዶ ይቀበላል ከባንክ ምንም ችግር የለም፣ ይቀበላል ሄዶ በቃ። ነግረዋለሁ፣ ነግረዋለሁ። አረ ምንም አይነት ስራ አይመርጥም። የተገኘውን ይሰራል። ምንም ችግር የለም። እንዴ ደግሞ ዋናው ስራ አግኝቶ ይግባ እንጂ፣ አነሳ በዛ አስጠላ ላስጠላ ብሎ ደግሞ ማማረጥ ከየት ሊመጣ? አያረገውም ይህኔ ልጅ፣ እንደዛ አያረገውም። እሽ እሽ እሽ። ኤሌ ነው ይፍቅር። ወይ ውዴ፣ ዛሬ ከከተማ ወጣ ብለን ለምፏፈሽ ብለን እንመለስ። ተዘጋጅሽ ጠብቂኝ። እንዴ ዛሬ ምን ተገኘ? እኔ ባልሽ ከዚህም ከዛም ተፍተፍ ቢያገኝ ወጣ እንመላለች። ዋናው ብሩ መገኘቱ ነው እንጂ ይዛ ሆናል። ቦታ ቦታ እናስይዘዋለን። እሺ፣ ዳዊቴ። ወይ ማሚ፣ ምሳህን እኮ ረስተን። እንዴት ነው ማሚ፣ ዛሬ ለፊ ምን ነው እምሄድበት ቦታ፣ ልቸኩላለሁ

ሹፌር ቢሾፍቱ መሄድ ፈልጌ ነበር። አይ ቢሾፍቱ እንኳን መሄድ አልችልም፣ ይርቅብኛል። በዛ ላይ እኛ ከከተማ ወጥተን እንድንሰራ ይፈቀድልን። በኮንትራትም ቢሆን ጥሩ ብል ከፍላለሁ። እኔ ከዛች ምስኪን እናት ወይ ደግሞ ከአንድ ዘመድ የተቀበልከውን ገንዘብ ለማጥፋት ነው የምትሯሯጠው። ደጉ አማኑ እንዴት ነህ? እንዴት ነህ አማኑ። አላወኩም እኮ መኪና ቀይርክ እንዴ? አዎ ቀየርኩ እኮ አየህ ሰው ጋር ተቀጥሬ ለየት ተቀን ጠንክሬ የሰራሁና ቆጠብኩኝ። በዛ ላይ ደግሞ ትንሽ ብድር ጨመርኩባትና ይቺን የመሰለች መኪና ገዝቼ ስራ መስራት ጀመርኩ። ይገርማል። በጣም እዳ፣ ይሄን ደግሞ በሁለት ወር ውስጥ ከፍዬ ጨርሳለሁ። ከዛ በኋላ መኪናዬን አስይዤ ተጨማሪ መኪና ገዝቼ ለመስራት እያሰብኩ ነው። በጣም ይገርማል። አዎ ነግሬ ነበር እኮ። አየህ እኔ ስራ የምፈልገው ስራዬን እየሰራው እንጂ ቁጭ ብዬ ስራ አፈትቻለሁ ብዬ ነበር አስታወስክ? እሺ፣ አንተስ ለመሆኑ እንዴት ነው? ስራ አገኘህ? ወይንስ እንዴት ነው አሁንም እየዞርክ እንደ ሙሽራ ሱፍና ቤሎታ ማርጣለ? አይ፣ ስራ እንኳን የለም፣ ግን ማግኘት አይቀርም። ታዲያ ስራ ካላገኘ ከከተማ ሱፍ የሚያዘነነ ገንዘብ ከየት አመጣህ? አይ፣ ደጉ ደግሞ ገንዘብ ይጠፋል ወይ? አንተ በልና ግባሽ፣ ላደርስህ ና። የነም ተርሲ ከዚህ በፊት ለእኔ መኪና ሰጥቶ ያሰሩኝ የነበሩ ሰውዬ ተጨማሪ ሹፌር ፈልግልኝ ብለው ነበር። ናግባ በቃሽ በጋቢና እገባለሁ። አይ አንተ! አይ ደጉ አይ ደጉ ኧረ ትገርማለህ። ሄሎ፣ እሺ ነው አለው እንዴት እንዴት ነው ስራውን እየለመልክ ነው? ለመርኩት አሁንማ ያው ከስተመር እየጠበኩ ነው ያለሁት አአ በርታ እንግዲህ አ መበርታት ነው ያለብህ ወደ ኋላ የለም ከእንግዲህ አአ ወንድ ልጅ ሆነህማ ጠንካር ነው እንጂ ግዴታ ነው እንጂ እንጠነክራለን ጥሩ በል በርታ እሺ ደጉ እንገናኛለን እሺ አትጥፋ በል እሺ